ሁሉም የሚነዳው በአንድ በኩል ነው። ኢትዮጵያ ወደ ባሕር እንዳትመጣ ነው። በፊት ግድብ ነበር፣ በግድቡ ጉዳይ አልቋል። አሁን ስለዚህ፣ አሁን የባሕሩን ጉዳይ ያው ከግድቡ ወደ ወደቡ ተብሎ የለም። አሁን እንዲሁ አነጋገር በዛው ውስጥ ይሄ ነገር ከመጣ አሁንም ይህንን ነገር ተግባራዊ ታደርገዋለች ከሚል ተራ ምቀኝነት የተነሱ ካልሆነ በስተቀረ ወደብን በጋራ ብንጠቀመው ባህር በር ላይ ስኪሪታችንን በጋራ ብናደርግ የምንችልበት ሰፊ ሜዳ ነው ያለው። ኢትዮጵያ የባህር በር በቀጠናው ትልቅ ሚና ልትጫወት የምትችል ሀገር እንደሆነች በጣም ተሰሚነት ያላት በጣም ብዙ ህዝብ ያላት ሀገር እንደሆነች ስለሚታወቅ ነው። እና በወቅቱ አልተፈለገም። የባህር በሩም በኢትዮጵያ ክልል እንዳይካለል ተደረገ። ትልቁ ሚና ግን ሲጫወቱ የነበሩት የኢትዮጵያን እድገት የማይፈልጉ ኢትዮጵያን ትልቅነት የማይፈልጉ ሀገራት ናቸው እና ትልቁ ነገር ምንድን ነው? የኢትዮጵያን እድገት የኢትዮጵያን ታላቅነት በቀጠናው ያላትን ተሰሚነት ከጥንት ታሪኳ ጀምሮ ለነጻነት ያደረገችውን ተጋድሎ ስለሚታወቅ ሽንፈትም የቀመሱ ሀገሮች በተለይ እንደ ግብፅ አይነት ሀገሮች ናቸው። ድጋፍ አድርገው ኤርትራ እንድትገነጠል ከበስተጀርባ ሆነው እና በተለያዩ በገንዘብም፣ በሳቦታጅም በተለያዩ ሂደቶች ይህንን የባህር በር እንድናጣ የተደረገው